እንግዲህ ትናንትና በትንሹም ቢሆን መልስ ሰጥታለች። ምን አለች? ምንስ መልስ ሰጠች? የሚለውን እንግዲህ እዛ የነበራችሁ አላችሁ ብዬ አስባለሁ። የሌላችሁ ደግሞ እንግዲህ ከእሷ ጋር ዘው አምሽች ነበር ማለት ነው የማስረዳችሁና እምነግራችሁ ይሆናል። ሄሉዬ ግን በጣም ትናንትና አምሮባት ነበር። እውነት ለመናገር በጣም የኔ ቸኮሌት ከለር፣ የኔ ቆንጆ ምር ብሎባት ነበር። ነገር ግን አንድ የተረዳሁት ነገር ቢኖር ከእሷኛ ብዙ ነገር እንማራለንም ተምረናለን ብዬ ነው እማስበው፣ ማለት ነው። ሰውን ሰወድ ከልቤ ነው። ሰውን ሰወድ ከልቤ ነው። ሰውን ስቀርብ ከልቤ ነው። ሰውን ሳፈቅር ከልቤ ነው ነው ያለችው። ሁሉንም ሰው ስቀርብ ከልቤ ነው። እነሱ ግን ከልባቸው አይደለም። እኔንም የሚቀርቡኝ ሁሉም እኔ ግን ሰውን ስወድና ሳፈቅር ከልቤ ነው። ሁለመናዬን ነው። በቃ እንትን እምወዳቸው እነሱ ግን ከልባቸው አልነበረም። ብላለች ይሉኝ እንግዲህ መልሱን ደግሞ አብራችሁ ይቆዩ እምነግራችሁ ይሆናል ማለት ነው ሰላም እንዴት ናችሁ ደህና ናችሁ ወይ አልነውላችሁ አቢ ነኝ ለዚህ ቤት አዲስ ከሆናችሁ ቤተሰቡ ሆኖ አብራችሁ ላላችሁ አመሰግናለሁ ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩ እያላችሁበት አለም ዳርቻ ሁሉ እግዚአብሔር አምላክ ከእናንተ ጋር ይሁን በየእምነታችሁላችሁም ይጠብቃችሁ እግዚአብሔር አምላክ የልባችሁን መሻት ይፈጽምላችሁ እያልኩኝ አሁንም በሄሉ መጥቻለሁ ማለት ነው እኔ ግን ያው ትናንትና እኔም ታረቁ ብዬ ኮሜንት ሰጥቻለሁ። ምክንያቱም ትናንት ኔ እንዳልክም ቪዲዮ ሳያ እንደማፈቅርሽ እንደምወድሽ ሀገሬ ወቅልኝ ሀገሬ ይስማል ሲል እንግዲህ እየእውነት አፍቅሯት ነው ብዬ ያው እኔም መልስ ሰጥቻለሁ። በቃ ታረቁ፣ ይሄ ልጅ ተመልሶ አለ ያፈቅራት ነው ምናምን የሚል ሀሳብ አለኝ። እሷ ደግሞ እንግዲህ ትናንትና እንዴት ተናገረችው እባካችሁ ወደ አለፈው ህይወቴ ተመለሻ አትበሉኝ ተውኝ ብላለች በተለይ ሁለት ሰዎች ጋራ ተመለሻ አትበሉኝ ሜሽንም አታድርጉኝ መመለስ አልፈልግም ትናንትና እንግዲህ ኮሜንቱ የሚለው ቲክቶክ ላይ ላብ ላይ ሄሉ ተመለሽ ወንዴ እንዳልክ እያሉ ነበር ሲጽፉላት የነበረው ሄሉ እናንተ ምንም የምታውቁት ነገር የለም እኔ ነኝ ሁሉንም ነገር የማውቀው እባካችሁ እንደዚህ አትበሉኝ ተውኝ እኔ ሰውን ሳቀርብ ከልቤ ነው፣ ሰውንም ሳፈቅር ከልቤ ነው። እነሱ ግን ከልባቸው አይደለም ነው ያለችው። እውነት ለመናገር ሄሉዬ በጣም ጎበዝና ጀግናና ታታሪ ሴት ናት። ምንም ጎበዝ ናት። የምሬ ነው የምላቸው። ራሷን ስትጠብቅ ቢሆን ሁለዚህ ፈክታ ነው የምናያት ሄሉን እውነት ለመናገር ሁለዚህ ፈክታ እነዚህ ሰው ይሰብረውኛል፣ እና ራሴን ራሷን አትጥልም። ጀግና ሴት ናት። በዚህ አጋጣሚ የማደንቅባት ነገር እና ሁሉም ሰው ትናንትና አንቺ ጀግና ነሽ ጎበዝ ነሽ፣ በጣም ብርቱ ሴት ነሽ፣ በጣም ሁሉም ሰው ጀግና ነሽ ጎበዝ ነሽ እያሏት ነበር፣ እውነት ለመናገር እና ሄዱ በጣም ጅግና ሴት ናት። አሁንም ነገር ግን እባካችሁ ሜሽን አታርጉኝ ብላለች። እንግዲህ እንዳልክ የመጀመሪያው እንዳልክ ነው። ወደ መጀመሪያ ህይወት የተመለሽ አትበሉኝ የምትልበት ምክንያት ሁለት ሰው ጋር ተመለሽ አትበሉኝ ብላለች። እንግዲህ ናቲና እንዳልክ ናቸው። ወደ እንዳልክ ተመለሽ አትበሉኝ ብላለች። ቃለፈውን ህይወት አልፏል። ያሳለፍኩትን እኔ ነኝ የማቀው ብላለች። ምክንያቱም ያኔ እንዳልክን አፍቅረው ነበር። ገባችሁ? እሱ ሲገፋት ነው እንጂ እሷ ወዳው ነበር አፍቅራው ነበር። እሱ ግን ገፋት። ገባችሁ እንግዲህ? ያንን ስቃይና መከራ ያሳለፈች እሷ ናት ማለት ነው። ፍቅር ምን አይነት እንደሆነ ሁላችሁም በትንሽም ቢሆን ታውቃላችሁ ብዬ አስባለሁ ማለት ነው። ብዙ ነገር እንትን ያስጠላችኋል፣ ይከፋችኋል፣ ይደብራችኋል ማለት ነው። ሄሉ ደስ የምትለኝ ነገር ሲከፋትና ሲደብራት ካሜራ ላይ አትመጣም። ከካሜራ ጀርባ ድብርቷንና የከፋትን ነገር ጨርሳ ነው ወደ ካሜራ የምትመጣው። ይሄ ነገሯ ያስደስተኛል። ሄሉ ማርያምን እና በተለየችበት ቀን እውነት በጣም ብዙ የሆኑን ቀኖችን አሳልፋለች እኛ ያላየንበት ማለት ነው። እና በጣም ይገርማል። በጣም ጎበዝ ናት ሄሉ እውነት ለመናገር እና እንግዲህ እንዳልክ እንግዲህ የእውነት ከሆነ እንዲህ እዚህ የምትሆንላት ኦኬ የይቅርታ ልባላት ሄሉ ግን ደግሞ አውቀት ከሆነ በጣም ነው እውነት የምንገረምብህ። ይሄ ቪዲዮ ትናንት የለቀቀው ቪዲዮ በተለይ አይጠፋም ማርያምን ያን ቪዲዮ አይጠፋም። ትናንት የተናገርከው ነገር የሚጠፋ ቪዲዮ አይደለም፣ እውነት ለመናገር እና እንዲዛ ያልከው ና ሄዱዬ፣ እንግዲህ ትናንትና ሁሉም አድናቂዎቿ አይዞሽ፣ አይዞሽ፣ አይዞሽ፣ አይዞሽ፣ አይዞሽ እያላት ነበር። እና በጣም ደስ ይላል። አንዳንድ ሰዎች ደግሞ እናንተ ፈጣሪ ነው እናንተን የሚፈጠራችሁ እሷን የሚፈጠራት ፈጣሪ ነው። ምን አለች ሉ? እኔም እንዴት እናንተ ሰው ነኝ፣ እበላለሁ፣ እጠጣለሁ፣ እሰራለሁ፣ እራመዳለሁ። ምንም ከናንተ እንትን እንትን የለኝም ነው ያለችው። ይሄን ያለችበት ምክንያት ምንድን ነው? አንዳንድ ያላችሁ እናንተን እናታችሁ ናት እንዴ? አበጃጅታ ያወጣቻችሁ የወለደቻችሁ ማለት እናታችሁ ናት፣ አበጃጅታ የወለደቻችሁ እናንተ። እኔ እኮ ግርም ምትሉኝ ያላችሁ ሁላችንም እኮ የፈጣሪ ፍጥሮት ነን እኮ ፈጣሪ በፈጠረን ፀጋ እኮ ነው እንዴ። አንዳንዶቻችሁ በጣም ነው ግረም የምትሉኝ። በጣም ከሚባል በላይ ማለት ነው እና በጣም ትገረማላችሁ። እና ሄሉ እያንቺ ቆንጆ ልጅ ነሽ፣ የኔ እናት፣ እንዲው መልከሽ ቀርቶ አይደለም አስተሳሰብሽ በቂ ነው። ሴት ልባም ሴት መሆንሽ ራሱ በቂ ነው የኔ ቆንጆ። ምንስ ይወልሻል? ዝም በያቸው። እንደዚህ እያሉ እየመጡ የሚናገሩሽ እንዲያንቺ መውጣት ያቃታቸው ኮንፊደንስ የሌላቸው ናቸው። ማንንም እንዲያሰሚ አለቀ። ይሄ ነው ማንንም እንዲያሰሚ ሲጀመር አንቺ ብርቱ ነሽ፣ ተሰብረሽ የምትቀር የላቸው ቢሆንማ እስካሁን አትመጭም ነበር። ግን ጀግና ስለሆንሽ በቃ፣ ሁሉም ሰው አንቺ ወደኋላ ለመጣል ይሞክራል። አንቺ ደግሞ እጅ አትሰጭም። ጀግና ነሽ። አሁንም እጅ እንዳትሰጭ። የእኛ ሰው ከሆነ ከፍ ስታይ ወድም፣ ዝቅ ስትይ ይሄ የታወቀ ነው እና በዚህ አጋጣሚ ሄሉ ምርጥ ምርጥ አድናቂዎች አሉሽ። በጣም በጣም እድለኛ ነሽ። በዚህ አጋጣሚ እውነት ከልብ አስተያየት ሲሰጡ ከልብ ነው። እውነት ኮሜንት ሲጽፉ ከልብ አስተያየት ሲሰጡ ከልብ ረብ ስማም ይሄ እኔ አድናቂ አይቻለሁ እንዴ ሄሉ አድናቂዎች በጣም እውነት አስተያየት ስትሰጡ ከልባችሁ ነው። በጣም እውነት ለመናገርና ይመሻችሁ ምየነ በቃ ምየን ኮሜንት ስትጽፉ እንኳን አስተያየት ስትጽፉ እንኳን እጃችን እንዴት ከመናትሉ በቃ ከልባችሁ ነው። ኮሜንት ራሱ የምትጽፉትና ትለያላችሁ። ሄሉ እድለኛ ናት እናንተን የመሰለ አድናቂ ስላላት። በዚህ አጋጣሚ የሆነ ጽፋት ቢኖር አትሳደቡ፣ ደስ የምትሉ ናችሁ። ማርያምን፣ እኔ እንጃ እኔ እንጃ ቃላት የለኝም። እና በዚህ አጋጣሚ ሄሉ ምርጥ አድናቂዎች ስላሉሽ በዚህም እግዚአብሔርን ልታመሰግን ይገባል። እነሱ ቢሄዱ ምርጥ ምርጥ አድናቂዎች ስላሉሽ እግዚአብሔር ይመስገን፣ በየኔ ቆንጆና። እንግዲህ ሄሉ ይሄን ይመስላል የተናገረችው። እንግዲህ እኔ እንጃ የእንዳልክ ነገር ያው ግራ ያጋባል። እሷ እንግዲህ የምታውቀው ነገር ይኖራት አልገባችኋ? ከሱ ጋር ለዛ ነው እንግዲህ ይህን መልስ ልትሰጥበት የቻለችው። ብቻ ሁሉንም እንግዲህ፣ ዛሬ ደግሞ በሷ ቤት ቪዲዮ ይለቀቃል ይመስለኛል፣ አብረን የምናይ ይሆናል። እንግዲህ ሄሉ፣ ሁሉም ነገር ይስተካከላል ብዬ ተስፋ አረጋለሁ። እግዚአብሔር አምላክ ላንቺ የጻፈው ሰው አይቀርም መቼም ቢሆን መቼም። ፈጣሪ ከእናት ሹር ሲፈጥርሽ ለአንቺ ያለው ሰው አለ። ጊዜው ሲደርስ ወደ አንቺ ይበጣል። እና ምንም የሚያስጨንቅ ነገር የለም እልሻለሁ። ብቻ አንቺ ደና ሁኝ፣ ዋናው እሱ ነው። እና አንቺ ሰላም ሁኝ፣ አንቺ ደና ሁኝ፣ ሌላው ነገር ትርፍ ነው። የኔ ቆንጆ ጀግንነትሽን ሳላደንቅሽ አላልኩም። ብርቱ ነሽ፣ ጠንካራ ነሽ፣ ጎበዝ ነሽ። የኔ ጀግና በርችልኝ እላለሁ። ባይ ባይ።